ወደ ኢትዮጵያ አየር መንገድ እንኳን ደህና መጣችሁ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ይህ የኢትዮጵያ የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬው ፕሮግራማችን የኢትዮጵያ አየር መንገድ ኢቲ ቪሌጅ ወይም የኢትዮጵያ አየር መንገድ መንደር የተባለውን የኢትዮጵያ አየር መንገድ የሰራተኞቻችን የክፍል ባልደረቦቻችንን ልጆች ወደ ኢትዮጵያ አየር መንገድ ለማስጎብኘት ይዘን መተናል። በዛሬው ፕሮግራማችን እንግዲህ የኢትዮጵያ አየር መንገድ ልጆቻቸው ወላጆቻቸው እዚህ ስለሚሰሩ የት ነው የሚውሉት፣ ወላጆቻችን የሚለውን ፕሮግራም ለማስቃኘት ነው። ምን ይሰራሉ? ምን ያረጋሉ? የት የት ይውላሉ? የት ነው የሚያመሹት? አንዳንድም ቀን የት ነው የሚያድሩት? የሚለውን በቦታው ተገኝተው እንዲመለከቱ እያደረግን ያለ ነው። ለዛሬው ፕሮግራማችን የኢትዮጵያ አቪዬሽን ዩኒቨርሲቲ የኤም አር ኦ ሜንቴናንስ ሪፓር ኦቨርሆል የምንለውን የጥገና ማዕከላችንን የካርጎ ዕቃ የሚወጣበት የሚወርድበትን በመጨረሻም የሲሙሌተር ወይም ምስለ በረራ የምንለውን ለልጆቻችን በሙሉ እናስጎበኛለን። እንግዲህ አብራችሁን እንድትቆዩ በአክብሮት እንጠይቃለን። የኢትዮጵያ አየር መንገድ መቼ ነው የተመሰረተው? የኢትዮጵያ አየር መንገድ የዛሬ በፈረንጆች አቆጣጠር በ1946 ዓ ም ጎበዝ አውጥተህ ነበር ሳላየህ ቀረው። ኧረ በ1946 የመጀመሪያው በረራችንን የት ነው ያደረግነው? ከአስመራ ወደ ካይሮ አድርገናል። መቼ በ1946 ዓ ም አሁን ስንት ዓመት ሆነን ማለት ነው? 78 ዓ ም ኤፕሪል ሲመጣ 79 ዓመታችን ይሆናል። እንግዲህ ከ18 ዓመት እስከ 8 ዓመት ስለሆነ ያለኝ ሁለቱን ያማከለ ነው ማለት ነው የሚሆነው። ብሪፊንግ ለትላልቆቹ ትንሽ የልጅ ይሆንባቸው ይሆናል። ለልጆቹ ደግሞ ትንሽ ከፊል ይሆናል። ግን መሀል ላይ ለማስታረቅ ሞክራለሁ። ማነው መጀመሪያ ያቋቋመን? አሜሪካን ሀገር የነበረ ቲደብሊውኤ የሚባል ኤርላይን ነበረ። ቲደብሊውኤ ትራንስ ወርልድ አሜሪካ የሚባል የአሁን የለም። እነሱን እኛን አቋቁመው ፈርሰዋል። እኛ ግን አሁንም ጎብዘን እየቀጠልን ነው። በማን መሰረት ነው ይሄን ነገር የቀጠልነው? በአባቶቻችን፣ በእናቶቻችን፣ በእናንተ አባቶች፣ በእናንተ እናቶች ሌት ተቀን እየሰራ አየር መንገዱ ዛሬ 78ኛ ዓመቱን ይዟል ማለት ነው። በአጠቃላይ ኢትዮጵያ አየር መንገድ 159 አይሮፕላኖች አሉ። ወላጆቻቸው እዚህ ሲሰሩ የነበሩ ባልደረቦቻችን አሉ። ከእነሱ መካከል ካፒቴን አቦማ በሱ ሊጀምር ነው። እኔም አባት እዚህ ይሰሩ ነበረ በፊት አባቴ ጡረታ ወጥተዋል። ግን እኔ አሁን ሃይ ስኩል እያለሁ ምን መሆን ትፈልጋለህ ብባል ፓይለትል ነበር። ለምንድን ነው ከተባል አባቴ እዚህ ሲሰሩ ስለነበረ ስለ በረራ ስለማቅ፣ ስለአየር መንገድ ስለማቅ በቃ ያ ነገር ውስጤን ስለያዘው። አሁን እናንተ የተማራችሁት ምንድነው ከቤተሰቦቻችሁ? ለፍቶ መጣር፣ መስራት፣ ልጆች ማሳደግ፣ ሃርድ ወርኪንግ ይፈልጋል እናንተ ቤተሰብ ናቸው። ወርኪንግ ቱጌተር መረዳዳት፣ መደጋገፍ አንዱ አንዱ ማገዝ፣ እንደ ቤተሰብ ማሰብ እሱን ይጠይቃል። እኔ እዚህ ጆይን ያደረግኩት በ2017 ነው። ከሰባት ዓመት እሱ ሪዛይን ካደረገ ከሰባት ዓመት በኋላ ነው እዚህ ጆይን ያደረኩት። ሞር በቃ አንደርስታንድ ያደረኩት እዚህ አየር መንገድ ገብቼ በሰራሁ ጊዜ ነው። እና አሁንም ድረስ የሚነግረኝ አየር መንገድ ዲሲፕሊን በጣም ትልቅ ነገር ነው። እና ሁለተኛ አየር መንገድ ላይ ብዙ ብዙ ብዙ እውቀት ይገኝበታል። ሁል ጊዜ እየደከምን እየመጣን አንዳንድ ጊዜ ደክሞ ሰላም ላንን እንችላለን ተኝተን ብዙ ጊዜ ብዙ ነገር ላይ ያልፈን ይችላል። እናንተ ከኛ ጋር ልትጫወቱ ፈልጋችሁ ከኛ ጋር ብዙ ፕሮግራም አስባችሁ ሳይሳካ ያልፍ ይችላል እና የስራው ባህል ነው። ይሄንን አየር መንገድ አሁን ዞራችሁ ስታዩት ምን እንዳተራለን፣ ነገ ስታድጉ ምን ልትወርሱ ወይም ምን እያዘጋጀንላችሁ እንደሆነ በኋላ ጉብኝታችን እንደቀጠልን ነው። ክቡራን ተመልካቾቻችን፣ የሚቀጥለው ደግሞ ወደ ኤማሮ ግቢ እየገባን ያለ ነው። ኤማሮ ምን ይመስላል የሚለውን ለልጆቹ ሙሉ የምናሳይ ይሆናል። አብራችሁን ቆዩ። እንዴት ናችሁ? ደህና ናቸው። ካርጎ እንዴት ነው? ጥሩ አያችሁት፣ ያምራል። ይሁን እናታችሁ እንግዲህ የምሰራው እዚህ ነው፣ ካርጎ ይባላል። ይሄ እኔ የምሰራበት ክፍል ደግሞ ካርጎ ትራንዚት ይባላል። ካርጎ ትራንዚት ማለት አዲስ አበባ የሚነሱ እቃዎች ሳይሆኑ ከተለያየ ዓለም መጥተው አዲስ አበባን ረግጠው ወደ ተለያየ ዓለም የምንለካቸው እቃዎች ማለት ነው እና እነሱ ስራዎች ሚዳፕ እንሰራለን፣ ሲስተም ላይ እናስገባቸው እና ወደ ተለያየ ሀገር እንጭናቸዋለን ማለት ነው። ከዛ ደግሞ እንደምታውቁት ከቤትቻችሁ የምጠፋው በተለያየ ዓለም ካርጎ ፍላይት ይዘን ወጣለን። ኤርካፍቶቹን ስለዚህ እነሱን ለማድረግ ነው ይዘን የምንሄደው። ስራሽን እንዲመለከቱት ነው ዛሬ ይዘናችሁ የመጣ ነው እና ምን ያህል ጊዜ ሰራሽ? እንዴት ነው እናንተ ጋር ስራሽና ቤተሰብ ለማለት ነው። ሞስ 12 ዓመት ሆኖኛል። ኢቲ ስሰራ እንዳልሽው ልክ ነው። ከገባሁ ጊዜ ጀምሮ በዓል ቤት አንውልም። አገር ውስጥ ምትቻቸው የሄዳለው ለበዓል አልኖርም እንዳለ ልደታቸውም አልኖርም። አንዳንዴ አስፈላጊ የሆኑ ሞመንቶች ላይ አልገኝም። ልክ ነው፣ ግን ስራ ነው። አንደርስታንድ ያረጉኛል፣ ተረድተውኛል። ከሱ በላይ ደግሞ አባታቸው በጣም ይረዳኛል እና በደንብ ቴኬር ያረጋቸዋል። ምንም ጎሎባቸዋል። እንግዲህ አየር መንገድ ለመግባት ፍላጎት እያሳዩ እያሳዩይኔ የነበረው ተተኪው ትውልድ ማለት ነው። እሳቸው በተለይ ካፕቴን መሆን ይፈልጋሉ። ጉብኝቱ እየቀጠለ ነው ያለው። አሁን ደግሞ ከጎበኙት መካከል ከስራ ባልደረቦቻችን ልጆች አንድ ሁለቱን ጥያቄ የምናቀርብላቸው ይሆናል። አብራችሁን ቆዩ። ወደፊት ምን መሆን ትፈልጊያለሽ? አርሴማ፣ እኔም ፓይለት ፓይለት መሆን ምፈልግ የዛሬው ጉብኝት ታዲያ እንዴት ነው? ደስ ይላል። በጣም እስኪ እንኳን ደህና መጣ እንግዲህ የሁለት የጠንካራ ሰራተኛ ልጅ መሆን እንዴት ነው? ደስ ይላል? ደስ ይላል። ደስ ይላል ኩራት ይሰማኛል በጣም ደስ ይላል። እንዴት ነው እናትህ አየር መንገድ ላይ ለረጅም ጊዜ አገልግላለችና እንዴት አየኸው ዛሬ የሷን ስራ እንዴ ታየዋለ? የሷ ስራ ከባድ ቢሆንም ግን ለኢትዮጵያ ማደግ ትልቅ ዓላማ ስላላት ጥሩ ነው ብዬ አምናለሁ። እና እዚህ ያለው ፋሲሊቲዎች በጣም ጥሩ ናቸው፣ ደስ ይላሉ። እንደዚህ ትልቅ ሜንቴናንስ መኖሩም ራሱ ከአፍሪካ ስታንዳርዱ አንደኛ እንዲሆን እንዳረገን ደስ ይላል። ምንድን ነው ወደፊት ምንኖት የከስተመር ሰርቪስ ላይ ኢንፍላይት ሰርቪስ ላይ ሚሰራ ደስ ይለኛል። ተመልካቾቻችን እንግዲህ ፕሮግራማችን እየቀጠለ ነው ያለው። ምናልባት የቀረችን አንድ የጉብኝት ቦታ አለች፣ ሲሙሌተር እሷን ጎብኝተን ፕሮግራማችን እናጠናቀቃለን። የመጨረሻ የሆነው የጉብኝታችንን ፕሮግራም እያካሄድን ያለነው ኤርባስ 350 900 ምስለ በረራ የምንለው ወይም ሲሙሌተር ውስጥ ነው ያለነው። አሁን የዛሬ በረራችንን እያከናወነችልን ያለችው ለዛሬው ካፕቴን ብለን የምንጠራት ካፕቴን ራኬብ ነች። ዛሬው ለት የ13ኛ ዓመት የልደት በዓሏን አክብራለች። እንግዲህ የት ያለ የልደት በዓል እንዳከበረች እናምናለን። የልጆቻችንን ደህንነት መጠበቅ የተሻለ የመኖሪያ ግቢ ከመስጠት ተጨማሪ የተሻለ ሕይወት የቤተሰባዊነትን በስራ ቦታም በመኖሪያ ቦታችንን መመስረት ስለሆነ እንዲህ በፍቅር እያከበርነው እንገኛለን። እንግዲህ አብራችሁን ቆዩ ክቡራን ተመልካቾቻችን። እንግዲህ የዛሬው ፕሮግራማችንን በዚሁ ቋጨን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። እንግዲህ አናጥናፉ ዛሬ ከኢቲ የመኖሪያ መንደር ማህበረሰብ ጋር አሳልፈናል። ሳምንት በተመሳሳይ ፕሮግራም እንገናኛለን። እንግዲህ ሀሳብ አስተያየታችሁን በሙሉ በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን እንጠይቃለን። ለሁላችሁም ጤና ይስጥልኝ።